ሰጣቸው አሰጣቸው ወደ ላይ ወረወራቸው ወደ ታች ሆና ዘገዘቃቸው የሚለውን ለማሳየት አይደለም ታችሁን አህመድ እዚህ የተቀመጠው ዳይሬክትሊ አንድ ሚሊዮን ገባ፣ 100 ሺህ ገባ እየተባለ እንዲጨበጨብበትም አይደለም ታችሁን እና ግን ላይክ ጃ እንደሚናገረው ጀነት ይጠበናል ምናምን ብለን ስለማናሰብ ነው፣ ንፉቅ ስላልሆንን ነው። በቃ ነው እኛ የገባንበትን ጀነት ግቡ በቃ ያንን ያነ ለማለት ነው እንጂ ምንም ሌላ አላማ የለንም። ዳይሬክትሊ እና ወደ እስልምና ነው። እሺ እኔ እኔ በቃ የሚይዛችሁ ነገር አለ ብዬ አላምንም በግሌ። ካለ በቃ መታሽ መጠየቅ ትችላላችሁ ይሄን። ከሌለ ጊዜ በጃችሁ አይደለም። እቺ ሰከንድ፣ እቺ ሰከንድ አምላክህን ስትገዛ አሁን እንደምትሞት አድርገህ ተገዛ። ግን ላይክ ደሞ ለህይወት የሚያስፈልገው ድረስ ቀን ስትፈልግ ግን ዘላለም እንደሚኖር ሰው አይነት አድርገህ ፈልግ የሚባለው ለዛ ነው። ዳይሬክተሪ ጊዜ የሚባለው ነገር በጃችን ስላልሆነ ነውና አላህን ፈልጉት አምላካችሁን ፈልጉት። ወንድማችን ፒኬ እንደሚናገረው ጭንቅላታችሁ የፈጠረውን ሳይሆን ጭንቅላታችሁ የፈጠረላችሁን አምላክ ተገዙ። እሺ ኧረ በለው ይሄ ይሄ በጣም ከባድ ንግር ነው እናንተዬ፣ በጣም ከባድ ንግር ነው። ግን ሳስበው ሳስበው እ ጭንቅላታችሁን የፈጠረላችሁን ሳይሆን ማለት ጭንቅላታችሁ የፈጠረውን ሳይሆን ጭንቅላታችሁ የፈጠረላችሁን አምላክ ተገዙ ማለት ዋው፣ አረ በለው ይሄ ከባድ ንግር ነው እናንተ አሁን ሳስተነትነው እራሱ ቁጭ ብዬ እሺ እንደዛ አርጉ እና ብዙ ብዙ ሀሳብ አለ፣ ብዙ ብዙ ሀሳብ አለ ማወራው ግን ያው ውስን ሰዓት ስላለኝ ወደ ሰላት መሄድ ስላለብኝ ነው። እና መንፈሳዊነት እና ፖለቲካ ምናምን የሚባለው ነገር እንደማይጠም ተረዱ፣ ያችን አስምሩበት። በተረፈ መምህራኖቻችሁን ጥሩ እንደ አልፈታችሁም እንደውም በተረፈ መምህራኖቻችውን ጥሩ ምሮ የሚሰሩት ጥሯቸው እና እንገናኛለን። አን ጠፋፋ ጥብሶች አላህ ይወደዳችሁ፣ አላህ ይቀበላችሁ። ሙስሊም እህት ወንድሞች ሁላችሁም፣ ምናምን እናንተ አራዳዎች፣ ነቂዎች አላህ ይወደዳችሁ፣ አላህ ይቀበላችሁ። ሼር ማድረግ ታብ ማረግ ምናምን ራሱ በጣም ትልቅ ዳዋ ነውና ወደ መልካም ያመላከት ራሱ እንደሰራው ነው ብለው ያሰለምና ትልቅ ስራ ነው የምትሰሩት። እናንተም ሼር የምታደርጉት ወንድሞች፣ እንደዛ አድርጉ። እዚህ ከላይ ፒኬ የሚባል አንድ ጎረምሳ ይታያቸዋል። ፒኬ የሚል ጎረምሳ እሱን ፎሎ አርጉት እና የሆነ ቪዲዮ አለ የሰራው እሱን ነው ይሁ። እሺ፣ እንደውም ላስተውሳቸው ወደ መልካም ቦታ ለጠቁማችሁና፣ ፒኬን ፎሎ አርጉት ምናምን፣ እንደዛ ተጠቃሙ። ታያችኋል ፈጣሪ ግለጠላችሁ፣ ላልተገለጠላችሁ። ትንሽ ደቂቃ ስጥ ቃ እንዴ! ማስተካከል ያለብኝ ነገር አለ እዚሁ። እስከዛ ትንሽ እናወራለን። ኦኬ